ወመጣን ንለቶው ዘመጠነበት የወርቅ ዘንግ በትር ዘመጠነበት ፍትር የሚያህል የወርቅ ዘንግ ሰጠኝ ፍትር የሚያህል አለ ብትር የሚቆረጥ ሶስት ክንድ ከስንዝር በሰው ቁመት ልክ ነው። ና ዘመጠነበት አለ ወይ የበኒ

በከተማው ግን አይገባም አትበል ነው። እስመተው ህበት ላይዛ ከቢታንያ እስከ ደብረ ዘይት ድረስ ተሳፍሮባት ሊኖሩ ተሰጣለችና ነው። ምነው ቅዱስ ጳውሎስ ይነብር ቤተ እግዚአብሔር አለ ከዚህ አይገባም አለ እንደምን ነው? ብሉ ነገር እንደ ዮሐንስ ነው። ቅዱስ ጳውሎስ ሲነብር ቤተ እግዚአብሔር ከቤተ እግዚአብሔር ይገባል ማለቱ በከተማው የካህናት ቤት አለ፣ ከካህናት ቤት ስመ እግዚአብሔር ስለሚጠራበት ያንን ቤተ እግዚአብሔር አለ እንጂ ነገርን እንደ ቅዱስ ዮሐንስ ነው። ከቤተ መቅደስ አይገባም ነው። አንድም ዋጸደሰ ጸናፌ ህድ ጎይቶ ለእስራኤል ጥቂት ነው። ዋጸደሰ ና አሕዛብ ግን ጥቂት ነው አትበል፣ እስመ ተውህበት ለአሕዛብ ተሰጥቷልና የተ ሚልዝደና ሌታ ወር የሚል ነበረ። አርባ ሁለት ወር ነው። በፍጹም ቆጥሮ ነው። የከተማ ቦታ ውድ ነውና፣ እስመ ተውህበት ለአሕዛብ በዛ ሀገር ቅድስት እስራኤል ጥቂት ናቸው።

እንድትወልድ በመለኮቱ ሕማም ሞት፣ መከራ አለበት አትበል። ዋፀ ደስ አሰናፌ ጌታ በሰውነቱ ግን እማም ሞት መከራ አለበት ነው። እስመተው በት ላይ እዛ ላይ ውል ተሰጥቷልና አንድም ደ ሰማዕታት በነፍሳቸው መከራ አለባቸው አትበል። ዋፀ ደስ አሰናፌ በሥጋቸው ግን መከራ ይቀበላሉ።

ገሀነመ ወደ ገሀነመ እሳት ግን ይገባሉ አይገቡም አትበል። እስመተው ይበት ለገሀነመ እሳት በዛ ሀገር ቅድስት ለገሀነመ እሳት ተሰጥተዋልና ተፈርዶባቸዋልና ነው። አንድም ዋጸ ደስ ፀናፊ እህድ እሺ፣ ቤተ መቅደሱ ሳይባረክ ይሰራል አትበሉ ነው። ዋጸ ደስ ፀናፊ ምኩራብ ግን ሳይባረክ ይሰራል እስመተው ይበት ስመ ተባርኮ ሊሰራ ቤተ መቅደሱ ተባርኮ ሊሰራ ነው። እና ምስጢሩ ደሞ ከነጠበበት ላይ መሰራቱን ያጠይቃል ያስረዳል። እነሱ ግን ደግሞ ካልነጠበበት ላይ መሰራታቸውን ያስረዳል። ወይ እትካየድ አር አርባ ሁለት ወር ነው በፍጹም ቁጥር ቆጥሮ ነው። እነሱ ይሰሩባታል ይሳፈሩባታል። እሺ ወይካየድዋ ወይ ከየ ወይከይድዋ ብሎ የመጨረ የመጀመሪያውን ትርጓሜ ይዞ ይሄዳል። ወእያዝዞሙ ለክልኤቱ ጻድቃኔ ከመ ይትነበዩ ሙአዳ አሰርተ ወክሌተ ምእተ ወስሳ አንድ ሺህ ሁለት መቶ ስልሳ ዕለት ጻድቃኔ፣ ሁለቱ መምህራኑ እኒህ እንዲያስተምሩ ትንቢት እንዲያስተምሩ እንዲናገሩ አደርጋለሁ ነው። ስምንቱ ይላል የሁለቱን ጳጉሜን ቆጥሮ ያንዱን ትቶ ነውና ስምንቱ ይላል። እንዘሰቀይ ለብሱ እንዘሰቀይ ለብሱ፣ በሰማይታት ሞት ሐዘንተኞች ናቸውና ምንጣፍ ለብሰው፣ አንድም ምንጣፍ ለብሰው እንዲያዙ እያዝዞም አዝዛቸዋለሁ። ወይሉ ሙንቱ ክሌ ፀዘይት እነዚህም ሁለቱ ፀዘይት የወይራ ዛፎች ናቸው ነው። እነሱም ሄኖክና ኤልያስ ናቸው። ሄኖክ ማለት ተሐድሶ ማለት ነው። ህዳሴም በእጸ ዘይት ነውና ኤልያስም ዘይት ነው። ወገደ ፈቶ ታይታ አሃቲ እጸ ኤልያስ ወአሃቲ መስፈርተ ኤልያስ ትከውን አሰርተ ወክሌተ ምክያዳተ እንዲል ሄኖክ ወክሌ ማህተው ለቅድም እግዚአብሔር በእግዚአብሔር በባለሟልነት የሚያገለግሉ ሁለቱ መምህራን ነው። ማህተዋላቸው የምእመናንን ልቡና በትምህርታቸው ብሩህ ያደርጋሉና ማህተዋላቸው። ሙሴና ኤልያስ በምድር በሰዎች ላይ የተሾሙ ወደ ዘፈቀደ ሳቸውም ውስጥ ለጸላእቶሙ ከጠላቶቻቸው ወገን እነሱን ሊያጠፋቸው የወደደ ቢኖር ትወፅእ እሳት እምአፉሆሙ ወታጠፍኦሙ ለጸላእቶሙ ከአንደበታቸው የምትወጣ እሳት ጠላቶቻቸውን ታጠፋቸዋለች ነው በስልጣናቸው የታዘዘች መቅሰፍት ታጠፋቸዋለች። ወከመዝ መውቱ ለሴትወው እነሱን የሚጠሏቸው የሚጎዳቸው ሁሉ ወከመዝ ይመውቱ እንዲህ ይጠፋሉ ይሞታሉ። እስመ እሙንቱ ስሉጣን ላይ ለሰማይ እነሱ በሰማይ ላይ የሰለጠኑ ናቸውና፣ ከመይእ ፀውዋ ከመ ይዘንም ዝናም ላይ ለም ሮማ ትንቢቶሙ በሚያስተምሩበት ዘመን ወራት ሰማይ ዝናም ለዘ ቀል ለመከር እንዳይሰጥ ምድርም የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ ያደርጋሉ። በኤልያስ ጊዜ ነው። ይህም ተመልሶ በኤልያስ ዘመን የሆነውን መናገር ነው። አንድም በዚያው ጊዜ ይህንን ያደርጋሉ። ዋዲ ስልጣን ሙንቱ ላይለማይ ላይለማይ በውሃውም ላይ እንዲሁ ስልጣን አላቸው። ደም ያደርጉት ዘንድ ነው። በሙሴ ዘመን የሆነውን መናገር ነው። አንድም በዚያው ጊዜ ይህንን ያደርጋሉና ለመድር ቀለም ቀለምስስ ትርጓሜ ነው። ሙሴ እንዳለ የሚናገር የተመቸ ነው። በሄኖጊ የሚሉ በፊት ያለውን መናገር ነው። ለመድር በሁሉ መክሰብት መጠነ ፈቀዱ የወደዱትን ያህል ሰውን በቅጣት በሚያወርዱበት በሚቀጡት ቅጣት ይቀጡታል። ወሶበ ፈጸሙ ስምዖሙ ሀሳዊ የመሲህ አምላክ አይደለም ብለው ምስክርነታቸውን ከጨረሱ በኋላ በጨረሱ ጊዜ ወትንቶአ የሰማዩን የምድሩን የባይሩን የየብሱን ፈጣሪ

ዘበህቡ ሰዶም ወግብጽ በምስጢር ሰዶም ግብጽ በምትባል ሀገር አስከሬናቸውን በርናቸውን ያስቀምጣል ይጥላል። ሀበተጸልበ እግዚኦም ጌታቸው በተሰቀለበት ቦታ ወይእ ሕዛብ ወህዝብ ወነገድ ወባህወርት ለበድኖሙ ሠለስተ መዋዕለ ወመንፈቀ የመምህራኑን አስከሬን በር የሙሴና የኤልያስና የኖክን በርን አስከሬን ወይሬ ወህዝ አይዛብ ነገድ በሃውርት እነዚህ ሁሉ ያዩታል ነው። ህዝብ ያለውን ነገድ ወአይዛብ ያለውን በሃውርት ብሎ መድገሙ ነው። ወይያበው ህትሩ ውስተ መቃብር ለበሆሙ ማን ማን እንዳይቀብራቸው ቀባሪ ያሳጣቸዋል። ወይት የሱሁ ላዕሌሆሙ ወላይ ነብሩ በምድር በዚያ ዘመን ያሉ በዓለም ያሉ ሰዎች በነሱ መከራ እንዲህ መሆን ደስ ይላቸዋል። ወጫገው በበይናቲሆሙ አምሃ ዋምሃ ወይሉ እርስ በእርሳቸው አጋና እየተማቱ አጥፋን አጥፋን ይላሉ፣ በእነሱ ላይ ይዘብታሉ ነው። እስመ እሉ ክልኤቱ ነቢያት አሕመምዎሙ ለእለይ ነብሩ ዲበምት በምድር ላይ ሳሉ ምድርን በኃጢአታቸው ስላሳደፏት። ብዙ መከራ አምጥተውባቸው ነበርና መምህራኑ ሙሴና ሄኖክ ኤልያስና ሄኖክ አምጥተውባቸው ነበርና ይህንን ያደርጋል። ወይም ድረሰቡ ስማይል በመንፈስ መንፈሰ ሕይወት ማሃበ እግዚአብሔር ወቦአ ውስቴቶሙ ከሶስት ቀን ተኩል በኋላ ከእግዚአብሔር ዘንድ ነፍሳቸው መጣ ከስጋቸው ጋር ተዋህዳ ይነሳሉ ነው። ከመጽሐፍ ለፊት ነው ቢሉ የተመቸ አንድ በመጽሐፍ ጊዜ ነው ወይ ቀሁሙ ወእገሪሆሙ ጥግ መቋሚያ ሳይዙ በእግራቸው ቀጥ ብለው ይቆማሉ። የከተማው ሰው ሌሊት ሲሰራ ያድራል፣ ይተኛል፣ ፀሐይ እስክትሞቅ ድረስ ይቆያል ነው እስከ መንፈቀ ዕለት የገጠሩ ሰው በጊዜ ይተኛል። ሌሊት ቀድሞ ይነሳል። ግስግሶ ይደርሳል። ሁሉም ተካክሎ እንዲያያቸው እስከ መንፈቀ ዕለት ሦስት ቀን ተኩል አለ። ወኮነ ፍርሃታዊ ላይለለ ይ ጎሙ በሚያዩቸው በሚመለከቷቸው ሰዎች ላይ ፍርሃት፣ ሽብር ሆነ። ወመፃ ቃልም ሰማይ ወይቤሮሙ ርጉዜ ከሰማይ እንዲህ የሚል ቃል መጣ። ዐርጉ ዝየ ወደ ላይ ውጡ የሚል ቃል መጣ። ወእምዝ አርጉ ውስተ ሰማይ በደመና ወርእይዎሙ ጸላእቶሙ፣ ከዚህ በኋላ ጠላቶቻቸው እያዩቸው በክብር ወደ ላይ አረጉ ወጡ። ወበይእቲ ሰዓት ሆነ ዐቢይ ድልቅልቅ፣ በዚህ ሰዓትም ታላቅ ፍርሃት ሆነ። ከመጽሐትን በፊት ነው በምጽአት ከምጽአት በፊት ነው። አንድም እልፈታ ዓለም ሲሆን ነው። ወድቀ አሥራቲሃ ለይቲ ሀገር የዚያች ከተማ አስር እጇ ጠፋ ነው። ከምጽአት በፊት ነው ቢሉ የተመቸ በምጽአት ጊዜ ነው ቢሉ አስር ፍጹም ቁጥር ፍጹም ጠፋሽ። ወሞቱ በወቱ ድልቅልቅ ሰባ ምእት ነፍስ በዚያ መቅሰፍት ሰባት ሺህ ሰው ጠፉ ነው ወደን ገጹ ለተርፉ ወሰብ ህጎ ዋይኮት ለአምላከ ሰማይ የቀሩት የአንክሮ ድንጋጤ ደንግጠው እግዚአብሔርን አምነው አመሰግኑት። ወበዚህ ሀለበት ካልእት ትማም ወተርፈት ሳልሲት ትማም ወተርፈክ ልህማም ብሎ ነበርና አንዲቱ መከራ በዚያ አለፈች፣ ሌላው ሁለተኛው መከራ አንዲቱ ቀረች ነው። ወሶበጠቃ ሳብ መልአክ ሰባተኛው መንፈቅ ሰባተኛው መልአክ ሰባተኛውን ስራ ለሰራ ጊዜ መጽአ ቃል ዐቢይ እም ሰማይ ዘይድ ከሆነት መንግስት አለም ለእግዚአብሔር፣ እንዲህ የሚል ቃል መጣ ነው። ከሆነት መንግስት አለም የዓለም መንግስት ስልጣን ለእግዚአብሔር ተሰጠች አለ። ወለመሲሁ ወይነግሥ ለዓለም አለም ለዘለአለሙ ነግሦ ይኖራል። ወይልቱኒ እስራ ዋርዋይቱ ሊቃናት ለይ ነብሩ ቅድመ እግዚአብሔር በበመናብርት ሆሞ በየስልጣናቸው በእግዚአብሔር ፊት ጸንተው የሚኖሩ ተአራት ሊቃናት ሰገዱ በገጾሙ ቅድመ እግዚአብሔር በእግዚአብሔር ፊት ቀርበው ሰገዱ። ወይ የሉ ና ኩተክ እግዚአብሔር እግዚኦ እግዚአብሔር ዘኩሎ ስመልክ ሁሉን የምትገዛ እግዚአብሔር ሆይ አቤቱ አንተን እናመሰግናለን እያሉ ሰገዱ። ዘኩሎ ትመል ምሉ በሁሉ ሚሉ የምትሆን አንተን እናመሰግናለን እያሉ ሰገዱ። ዛሎከ ወትሄሉ ዛሎከ ዛሎከ ቅድመ ዓለም ያለህ ወት ሄሉ ዓለምን አሳልፈ የምትኖር እስማን ሳይተ ለተ አብየ ሆነ ሳይተ መንግስተ እ ስራሃን ሰርተህ መንግስትህን ሥልጣንህን ገንዘብ አድርጋልና። ወአይዛብሰ ተምዕው አይዛብ ግን ተበሳጩ ተቆጡ እስመ በጾሙ ማዕትከ ወዘመኖሙ ለሙታን በዘይትኴነኑ እስመ በጾሙ ማዕትከ ፍርድ ደርሶባቸዋልና ነው እንደ ሙታነ ስጋ ሙታነ ሊና በሚፈረድባቸው ገንዘብ ይፈረድባቸው ዘንድ ፍርድ ደርሶባቸዋልና ዋይዛ ዋይዛብሰተሙ ወከመታቦሙ ሴቶሙ ወዳጆች ለነቢያት ወለቅዱሳን ለነቢያት ለሃርያት ለወዳጆች መንግስት ተሰማይን የምታወርስበት ጊዜ ደርሳል። ወለእለ ይፈርሁ ፈርድሁ ስመከ ለንዑሶሙ ወለአብዮሙ ስምህን ፈርተው አንተን ለሚያመልኩ ለንዑሶሙ ወለአብዮሙ የታላቁም የታናሹም ነው ንዑስ የእድሜ የመዓርግ ነው። ወከመት ኮን ኖሙ ደደ አማስንው አደመት ምድርን በኃጢአታቸው የሚያሳድፋትን ትፈርድባቸው ዘንድ ወእምዝ ተርህወ ወመቅደሱ ለእግዚአብሔር ዘውስተ ሰማይ። ከዚህ በኋላ በሰማይ ያለች መንግስተ ሰማያት ተርህወ ተከፈተች ማለት ተሰጠች። ወአስተርአየት ታቦተ ህጉ ለእግዚአብሔር ታቦተ ህጉ ለእግዚአብሔር ህጉን ጠብቃ የምትኖር ምእመን መንግስተ ተሰማይ ገብታ ከብራ ዋስተራየት ታየች። ወመጽአ መብረቅ ወቃለ ነጎድጓድ ወድልቅልቅ ወድልቅል ወበረድ ዐቢይ እሺ መቅሰፍተ ኃጥአን ታዘዘ ነው። አንድም ወይምዚ ተርኅወ መቅደሱ ለእግዚአብሔር ሄር ስልኪው ዋስተራይ ታቦተ ሕጉ ለእግዚአብሔር እንተ ውስተ መቅደሱ ምእመን በማየ ገቦ ተጠምቃ በመንፈስ ቅዱስ ከብራ ልጅነትን አቤታ ከብራ ታየች። ወመጣ መብረቅ ወቃለ ነጎድጓድ ወድልቅልቅ ወበረድ ዐቢይ ስብከተ ሐዋርያት ትምህርት አምራት ተደረገ። የቆየና ወነዘበ ሰማያት